ወይዘሮ ሙላት ቁጭ ባለችበት ሁለቱም ልጆቿ ሀኒዬ እና ሰላምዬ እንግዲህ ወርቁን ይዘው ገቡ። ወርቁን ይዘው ገቡና እንግዲህ የዛ ቀን ታቃላችሁ፣ የሀኒ አባት ይዞት መጥቶ ነበር። ይሄን ቦርሳ ማለት ነው። እርግብ ደግሞ ያለው ነገር እርግፍ አድርጋ እንደተናገረች ተናገረች። እንዴት እንደሚያረጓት እንዴት እንዳሰቃይዋት ሁሉም እርግፍ አድርጋ ተናግራ ነበረ። ያው እዛ ጊዜ ፈርታ ነው ማለት ነው። ዝም ያለችው የነበረው እንግዲህ ወርቋን ሰላምዬና ሃንዬ ይዞ መጡ። ዘቀዳንጮ ወርቅ መሆኑን አላወቀ መሰለኝ ይህን ሰጥቷት ነበረ። ውስጡ ከብቶ ሳያዩ ማለት ነው ሰጥቷት ነበረ። እንግዲህ አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። የቻና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላማችሁ፣ ብዙ ተሰብሰብ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት ፈታላይ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱኝ። ኖላዊ ክፍል መቶ አራት ይዤላችሁ መጥቻለሁ። እንግዲህ እንደ ቀጠለ ነው ድራማ ማለት ነው፣ ደስ የሚል ማለት ነው። በጉጉት የምንጠብቀው ወርቅ እንግዲህ ወይዘሮ ሙላት በእጇ አገባው ማለት ነው። በጣም የሚገርም ነገር ነው ብላችኋለሁ። አብራችን ተከታተሉ ማለት ነው። ሀኒዬ እንደገባች እማዬ ብላ ሰላም አለቻት። ወይዘሮ ሙላት ሰላም በደስታ ነው መሰለኝ፣ ዝም ብላ ቁጭ አለች። ከዛ ወይዘሮ ሙላት ሰላምዬ፣ ምን ነው ሰላም አትይኝም እንዴ አለቻት እንኳን የምንጀልስ እንደመጣው ብታቂ የሰላምታ ጊዜ ያልነበረችም ነበረ አለቻት ማለት ነው። እና አና ደግሞ የወረቻ ቸኩለች ነው እንዴ ሰላም ሳትያት የመቀየሽ ዋረቻት የሶስት ሚሊዮን ወሬ ይዤ እንዴት ብዬ ነው ሰላም ምላት አለች። እናትየው ምንድን ነው እንዴ ወይ ሰላም ምንድን ነው ሀንዬ ብላ እግር ገባት ወይዘሮ ምላት ማለት ነው። አንቺ ራስሽ ብታዪው ነው የሚሻለው፣ ብላ ወርቁን አምጥታ ከነ ቦርሳው አምጥታ ሰርታታለች ማለት ነው። ምንድን ደሞ የምን አይነት ቦርሳ ነው አለቻት። ምንድን ነው አለቻት። እኔ እንዲ ያንቺ እናት እኮ ነኝ፣ ብቻኩልስ ምን ይባላል አለቻት ማለት ነው። እንግዲህ እየከፈተችው ነው። ከፍታ አየችው እና ቦርሳውን፣ ወርቋን፣ የራሷን ወርቅ ነው ያገኘችው። ቦርሳውን ደግሞ ያው ዘቀን አባት ይዞት መጥቶ ነበር። እንደምን እንደምን እንደማትረሳ እርግጠኛ ነን። ምንድን ነው ስትል ወርቅ ነው እኮ አለቻት። ከዛ ምንድን ነው ስትል ወርቅ ነው ይሄን አክል ወርቅ ሄት ምንድን ነው ወርቅ ነው አለች። ከዛ ሰላምዬ፣ እኛ እኮ ወርቅ መቼ ወርቅ ገዛን አለልሽ፣ መቼ ገዛን አለቻት። መስፍን እኮ እኔ መስፍን ነገር እንዲሁ ምን ነው መስፍን ምን ነው ሳያማክረኝ ይሄን አክል ወርቅ የሚገዛልኝ አለች አንዬ። አረ እማዬ አባዬ እኮ አልገዛልሽም እንዴ እና ይሄ ሁሉ ምንድን ነው ስትላት እማዬ የራስሽን ወርቅ አታውቂውም እንዴ አዎ ራሱ ነው አለች ወርቁን አገለባ ብጣ ስታየው ማለት ነው ሀና አዎ ራሱ እርግብ የወሰደችው ራሱ ወርቅ ነው ያመጣሁልን እያመጣንልሻለች ቆይ ቆይ እንዴት ኬታ መጣችሁት አለች እግዚአብሔር በራሱ ጊዜ በጥበቡ በእጃችን አስገባዋለች አለቻት ሀንዬ ማለት ሲጀመር ይሄ ወርቅ እኮ ይሄ ቦርሳ አባትሽ እኮ ይዞት የመጣ ነው አለቻት ሀንዬ አዎ እመዬ፣ ዞሮ ዞሮ ወርቁን እዚህ መጥቶ ነበረ ዛሬ እዚህ ገባ። አለቻት ሀንዬ ማለት ነው። ምንድን ነው ሰላምዬ? እስቲ ነገሩ ገብቶች ከሆነ አስረጅኝ አለቻት ወይዘሮ ሙላት ማለት ነው። ሰላም እመዬ፣ እኔም ምንም ነገር አልገባኝም። እስቲ ካናት አስረዳሽ አለቻት ታንቸው ቢባል አንድ እኛ ቤት የሚኖር አለ ወርቁን እሱ ነው ይዞ ልን የመጣው አለቻት ሀኒ። ይኸውልሽ እመዬ ወርቁን ይዞ የመጣው ማን መሰለሽ? እዛ ቀን ይሄ ዳንጃው የሚባለው የእርግብ ፍቅረኛ የሚባለው ነው ይዞት የመጣው ምን ምናልሽ አለቻት። አዎ እዛ ቀን ምነው ወርቁን እርግብ አንሰረቀችም ማለት ነው አለቻት ወይዘሮ ሙላት። ግራ ግብት አላት። እንዲ ሀና በአውጥታ ደግሞ እንጃ እኛም ግራ ገባን። ሆነም ቀረ ግን ወርቁን በእጃችን በእጅሽ ገብቷል፣ በእጃችን ገብቷል አለቻት ወይዘሮ ምናት ሀኒዬ፣ ግን ሆነ ቀረ የአባትሽ እጅ እንዳይኖርበት ይሄ ነገር አለቻት ሰላምዬ። ሰላምዬ በጣም ተናደደች። እማዬ፣ ዛሬም ያህና አባት የጠረጠርሽ ነው? እንዲህ ምን ሆነሽ ነው? ዛሬም ያህና አባት የጠረጠርሽ ነው አለቻት ሰላምዬ። መጠርጠሬ ኮ አይደለም፣ ወርቁም ዛ ቤት ከተገኘ ልጁም ዛ ቤት ይኖር ከሆነ ታዲያ ሰላምዬ አለች አሁንስ፣ እኔስ ያንቺ ነገር ስትድ ያለኝ ነው። በተገኘው ነገር ሰው ማማረር ሳይሆን ማመስገን ትተች ማማረር፣ አሁንስ በጣም ሰለቸኝ ብላ ተነሳች። እፉ ብላ ትታ ገባች፣ ተናደደች። ለምን ሀና ባት ተናገረቻት ብላ ማለት ነው። እፉ ብላ ቆጫለች። በቃ ሀኒዬ ደግሞ እመጌ አይዞሽ ብላ ተነስታ አቀፈቻት። እቅፍ አድርጋ አይዞሽ አለቻት ማለት ነው። በጣም ነው የሚገርመው። እስራ ቁጭ ባለበት እንግዲህ ሀና የሀና ጓደኛ ሜሪ መጣ ቁጭ አለች እና መታ ቁጭ ብላ እንግዲህ እንግዲህ የሀና ጓደኛ እርሳን ትወደዋለች። በሀናነት ልትነጥቃት ትፈልጋለች። ሜክሲኮ ብላ ሀኒ የፈጠራችው እሷም ጠራችሁ ጠራችው። ከዛ እሱ ደግሞ ሳቀ። ግርማ አለው። ሀና እንደዛ ብላ ስለምጠላኝ ነው፣ እንደምትጠለኛለች። የምን ፉክክር መጣ አሁን? ያልኩ ትክክል አይደለም፣ ያልኩን ነገር ግን አሰብክበት አለችው። ያው ስለምታፈቅረው ነው የምትነግረው ማለት ነው። ከዛ ምንድን ነው ያልሽኝ? እርሳ አልሽኝ እንጂ አላት። ፍቅር ያልኩና አለችው። የምንድን ነው ማስብበት አላት። ግን እርሳ ለምንድን ነው የምታሸውፈው አለችው። አንቺ ራስሽን ሾኮ የምታሸውፊው አለችው። እኔ ግን ቆይ በግሌ ዝም ብዬ ስለጠየቁ ነው የምታሸፉብኝ? አለችው አንቺ ግን የምንድን ነው የምትፈልገው ነገር ካለ ነገር ምንድን ነው ሲላት፣ ምን ማለት ነው አለችው እሷ ደግሞ ማለት ነው ቆይ ግን አንቺ ግን ምንድን ነው የምትፈልግ? ያላት እርሳ ማለት ነው እኔ በፍቅር ቀጥል ነው የምፈልገው አለች አንቺ ግን እውነቱ ስንት ስቲ ለነካይ ለማስመሰል ነው እንዴ? አላት እርሳ ግን አንተ ግን ለምንድን ነው እውነቱ ማትነግረኝስ? አለችው የወሊድ ይሆን እኔ የምናገረው ነገር በቀጥታ የምታቂ ይመስለኛል። አላት እና ቢሆንስ? አለችው ቆይ ለምንድን ነው የምረጋጋው? የጠየቁት ንግግር የጠየቁት ጥያቄ በስነ ስርዓት ሳትመለስልኝ ንቃ መሄድህ? አላት አለችው መቼስ እሱ ደግሞ መቼ ነው

ሙዛ ምግብ ቤት ያሉት የሚበሉት ያሉት ሰዎች ሲያያዋት፣ ምንድን ነው የምታየው? ፍቅራ ፍቅር አፍቅራቸው አታውቁም? እንዲ ያለች ልጁን አፈቀረች ልት ሞት ነው ማለት ነው። እሱ ግን ከሐኒ የሌላ ግን እንደማይፈልግ እርግጠኛው ተናግረዋል ማለት ነው። እሷ ግን አልገባትም ማለት ነው። ብቻ በአሁን ሰዓት ጓደኛ አትመን፣ እውነት ሁሉም አስመሳይ ሆኗል። እኔ ግርም ነው የሚለኝ። ሀሳብ ውስጥ ገባ። ብቻውን ቁጭ ባለበት ወርቅ እንዳለው ወርቅስ እንዴት ሰረቀች፣ ወርቅስ እንዳለው እንዴት አልነገረችኝም ብሎ ብቻውን እንግዲህ በጣም ያሰበ ተናደዋል፣ ጬሰዋል፣ ማለት ነው። በንዴት እየጠጣ ነው ማለት ነው። የሚያደርገውን ነገር ቀረበት። እርግብና ደንጆ እንግዲህ እርግብ ምርግብ ሰርታ ክፍሏ ጋር ይበሉ እያለ እሱ ሀሳብ ውስጥ ገብተዋ ስለ ወርቁ ማለት ነው። እሷ ግን ምን ሆነህ ነው? ግን ምግብ የማትበላ ወይ ወዴት ያሰብክ ነው ውስጥ ነው? እንዴት አድርጌ ልብላ ከዚህ በላይ አላት። እንዴ የሰነፍ የሰነፍ ምግብ አልተመቸህም እንዴ አለችው። አረኔ እኔ በደንብ ነው የተመቸኝ አላት። ይሁን ልክ ነው ምልን ዘዴሽ አለችው። እሺ ግን አንተ ሌባ መሆኔን ያወቅ እንዴት ነው ልትወኛ ቻልከው አለችው። ማለት ነው ምን ማለት አላት እንዴ ሰዎቹ ጋር ማለት ሰዎቹ ጋር ያረኩት ነገር ለአንዳንዱ ታውቃለህ አይደለም አለችው። እና እባክህ አላት። ታዲያ ይሄ ሁሉም ያወቅ እያንተ ወከኝ ነው ያልኩ ማለት ነው ለምን ተውሻለው አላት። ሰው ሌባ መሆኑን እንዴት ሰው የሚወደው አላት። እንዴ አላት ያውኔ የሰው ታሪክ ሁሉም እንደሰረቁ ታውቃለህ አለችው። ሁላችንም ሌባ ነን አላት። ሁላችንም እኮ ሁላችንም እኮ አውቀን ባንናገር ሁላችን ክፉነን አላት። ምናልክ ዛሬሽ አለችው። እርግብ ማለት ነው እያስመሰለ ነው። የሚገርም ነገር ነው። ሀና በጣም እያስመሰለች እንደምትኖራለ፣ አንቺ ግን በጣም ጥሩ ልጅ ነሽ አላት። አረባክ አለችው። ከኔ በላይማ ወንጀለኛ ማንም ሰው የለም አለችው። ሆነ እንደዚህ አትበይ። አንቺ እኮ እንደ ልጅ ስለሆንሽ ያረክሽ ሁሉም እኮ ተነገርሽኝ አላት። እኔ ግን ምን አለችው። እኔ ግን ማንም እኔ ግን እኔ ግን ምንም ነገር ላግዝሽ አንቻልኩ ማለት አንተ ምን ልታረግ ነበር? እሱማ እውነትሽ ነው። ምን ላረግ ላረግ ነው? ምንም ነገር ስለ ማላቅ ነው። እቺ ብቻሽን ተደብቀሽ ቁጭ ያርሽ ስለ እና ብቻ ምንም ነገር እንዳይፈጠር ብቻ። አንተ ለየት ያርክ አፍቃሪ ነህ አለችው። እኔ አፍቃሪ ጥሩ ወንድ ብሆን አንቺ ደግሞ አፍቃሪ አፍቃሪ ሴት ስለሆንሽ ነው ያንተኩሽ፣ አላት አላት በጣም ነው የማመሰግነው። መሰግኖ እግዚአብሔር ብቻ ከዚህ ጉድና ከዚህ መከራ እንደምካወጣኝ ያንተ እጅ ነው። ካሳ ያድርገኝ ማለት ነው እንግዲህ የወጀህ ልክፈልህ ማለት ነው። እሱ ግን እንደ ሰራላት አላወቀችም ማለት ነው። ሁለቱም እንደተሸወዱ አላቁም ማለት አላት እስካሁን ከኔ ጋር ያተረፍኩት ስቃይ እና ስቀቀ ብቻ ነው አለችው። አንድ ቀን እንኳን በጥሩ ፍቅር ሰጥቼ እንኳን አላቅም አለችው። የወልሽ እርግብ እኔ ከአንቺ ጋር መኖር በጣም ደስተኛ ነኝ አላት። ድርቅሽ ደግሞ አንፈልግም አላት። እኔም ደግሞ ዘሪሽ ምንም ይፈጠር ምንም ነገር ይሁን እስከ ህይወት ድረስ ከአንተ ጋር

ፍቅርና ጉርሻ ሲያስጨንቁ ዘና ያሉ እንግዲህ ወተፈባት የበሉ ነው ማለት ነው። እንግዲህ ምግብ አንድ ላይ ደስተኛ ሆነው የበሉ ነው እንግዲህ አዳሚ ብላይ ብላና በኋላ ይታያል ማለት ነው። ምግባቸውን እንግዲህ የታዳንቸው ደስ ብሎት በሳቅ እያሳለፉ እየበሉ ነው። እርግብ አፈቅረያለሁ ብለች ነገር እኔ ግን አደራዬን አልወጣሁም አደራ ብለሽ እያስቀመጥሽብኝ እየሰዋ ከበርኩብሽ፣ አሁን ምንድን ነው ማድረገው? አለ። ወይኔ አምላኬ፣ እኔ ሳሁን ግራ ገባኝ አለ። በጣም ብቻውን ጭንቀት ላይ ነው እንግዲህ። የተቀመጠ ወርቅ ወስተው ክፉ ስላሰሩ በእጃቸውን አስገቡ ማለት ነው። በጣም ነው የሚገርመው እንግዲህ። እውነቱ እስከ ሲወጣ ድረስ ማለት ነው፣ ሁሉም ነገር ማለት ነው። እንግዲህ ተበስጣ ተበሳጨ። በጣም ነው የተበሳጨው ማለት ነው። ሀና ቁጭ ብላለች። እናቷ መጣ ሙላት እንዲህ እና እማዬ፣ አንተኛሽም እንዴ ስትላት፣ እነዚህ ልጆች ሳይመጡ እንዲ ተተኛሉ ብለሽ ነው አላት። አ እውነትሽ ነው እናት፣ ልጇ ሳይስ ልጆቹ ሳይመጣ አትተኛም አለቻት። አንቺ ግን ለምንድን ነው ያንተኛሹ? አለቻት። እንዲ እማዬ፣ አንቺ ጥየሽ አውቄ ነው እማዬ፣ አንቺ ጥየሽ አንተኛም ብዬ ነው አለቻት። አንዬ እኔ ይሄ እኔ ሁሉም የተጨነቅ ሽልኝ እኔ ግን አስቀየምኩሽ አይደለም እንዴ አለቻት። ምን አድርጋሽ አለቻት። ቀና ላይ አባትሽ ጠርጥሬ ነው አለቻት። እማዬ አንቺ እኮ ትክክል ነሽ አለቻት። አይደለሁም አንዬ፣ ሰላም እውነቷ ነው አለች። እኔ ካገኘሁት ካገኘሁት መልካም ላይ ጉድ ስል መጥፎ ሰው ነኝ አለቻት። ማለት ነው ተናደደች። ቅድም ባለቻትን ማለት ነው እንደዛ አትበይ ሰላም ዬ እኮ እንደዚህ እያለችው ስለተናደደች ነው እንጂ እኮ ሌላ ነገር አይደለም አለች እስቲ ተይ ልጄ አለቻት አባትሽ ግን ስለ ወርቁ ያ ቃል አለቻት እንጃ አለቻት አንዬ ማለት ነው እንጃ ማለት ወርቁን እንዳገኘ ነው ይዘነው ወደዚህ ነው የመጣ ነው አባዬ ግን አላገኘ ነው አለቻት ማለት ነው ቆይ ግን ግን ወርቁን ግን እናንተ ቤት እንዴት አድርገው ነው ሊመጣ የቻለው አለቻት እሱ ምንም አላውቅም አልገባኝም አለቻት ብቻት ታንቾ የሚባለው ልጅ አስቀምጮ ያለኝ ቦርሳ ውስጥ ነው የተገኘው አለቻንቾ። ማለት ማለት አለቻት። ሰላም ሰላም ያድርግ ፍቅረኛ ነው ያለችው ልጅ ነው አለቻት። እኔ እውነቷ ነው አው ሰላም እንደዛ ያለችው ነገር አልገባኝ ግን እውነቷ ነው እማዬ ያለቻት። እሺ ቆይ ይሄ ከውጭ የመጣው ልጅ ነው እንዲህ ያለቻት። ኧረ ሄዳል ሄደም እዚህ እኮ ነው የሚኖረው አለቻት። እንዲህ ምግብ እኮ ከውጭ የመጣ ነው ብላ ነው ያስተዋወቀችኝ። ስሙ ደግሞ ዘሬ ይሆን ነው አለቻት ሀንዬ። እኔ ግን ምንም ነገር ማቆ ነገር የለም አልገባኝም አለቻት። ምናልባት ባዩሽ ይሆናል ያዘጋጅተው ነበራል አለቻት። እንደዚህ ለማለት እንኳን ይከብደኛል አለቻ ሀንዬ። ከዚያም ወይዘሮ ሙላት ለምን ስትላት፣ እማዬ ምናልባት ሸውጆት እንዳይሆናል። እንዴት ሊሸውጆች ይችላል አለቻት። ሊሸውጁት እንዳይሆን ለቻት፣ እንዴት ስትላት፣ መስቀል እና ፎቶውን ሰርቆ የሰጣቸው ልጅ ነው አለች። ምንድን ነው ሴ በገንዘብ እንዳታለት እንደሆነ አልነግረው ነበር። እርግጠኛ ነኝ ግን የባዥ ተባባሪ ነው። ይሄማ በፖሊስ ማስያዝ አለብን እማዬ። እሱን አላውቅም፣ ግን ደም የሰጠች ልጅ እሱ ጓደኛው ስለሆነ ብቻ አለቻት። እንዬ ወደ አሴ አዞረች ማለት ነው። ያ ዞሮ ዞሮ ጓደኛው ስለሆነ ማለት ወይኔ፣ ግል ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት አለች። ጊዜ ነው ምናያት፣ አንዬ እማዬ፣ አንቺ ተረጋጊ፣ ሁሉም ነገር እንደርስበታለን አለች። እንግዲህ ቤተሰብ የዛሬ እንግዲህ ኖላዊ ድራማ ይሄን ይመስላል። እንግዲህ እውነት ወጣ ማለት ነው። ወርቁን እንግዲህ እንዳያችሁ ማለት ነው። ዳንቸው እንግዲህ ብሎ ብሎ እንግዲህ ወርቁን በእጅ አስገባ ማለት ነው። ይሄን ይመስላል። ከወደዳችሁ፣ ሴል ላይ ካደረጋችሁ አበረታቱ። በሌላ ደግሞ በቀጣይ እስከ ትመጣ ድረስ መልካም ቀን ይውላችሁ። ባይባይ